ለነገ አገር ተረካቢ የሚሆኑ ወገኖችን በማፍራት ደረጃ እንደዚሁ ብዙ ስራዎችን እየሰሩ ያሉ ልጆች አምባለች እንደዚህ በማህበረሰብ ተደራጅተው በግቡም ሆነው ማህበረሰቡን የሚጠቅሙ ስራዎችን በጣም ብዙ እየሰሩ ያሉ ተቋም ስለሆነ ይሄን አይተ የሕፃናት አምባን ሚና ስትመለከት የሚያነጣት አምባ በጣም ውጤታማ እንደሆነ ከሁሉ በላይ ደግሞ የኢትዮጵያዊነትን ልብስ ያለበሰን ስንሰራ ከራሳችን በላይ አገራችንን እንድንወድ ባለን አጋጣሚ ባለን ሰርክል ኦፍ ኢንፍሉዌንስ ህብረተሰባችንን እንድናገለግል ትልቅ ትንቅ የሰጠን ተቋም ስለሆነ አሁን ያሉ ዲያምባ ልጆች ወይም ደግሞ ያለን ልጆች በአንድ ሜላመት ተደራጅትንም በግልም የምንሰራው ስራ ፊት የተሰጠንን አደራ መውጣት አኳያ ሊተረበብ ይችላል። ሼር፣ ሰብስክራይብ በማድረግ ቤተሰብ የሆነው አብሮነት ዲጂታል ሚዲያ የሁላችንም ድምፅ